የአንድ ኃጢአተኛ ሰው ጸሎት ሊቀሊቃውንት ኮነ መላክ አቤቱ በጎውን ነገር ማን ያሳየናል የምንልበት ዘመን አይደለም። እንኳን በእኛ ዘንድ ይቅርና ወንጌል ባይዛብ ዘንድ ሳይቀር የተሰበከበት ዘመን ነውና፣ ነገር ግን የተሰበከውን ቃል በልቤ አኑሬ ሕይወቴን ሳለውጥበት ብዙ ዘመናትና ዓመታት አለፉ። ቃልህን ሰምቷ ለማድረግ በአንተ መዘባበት መሆኑን አውቃለሁ። ቃልህን የምሰማ እንጂ የምፈጽም ባለመሆኔ ምክንያት በድቡሽት ላይ እንደተሠራ ቤት ሆኛለሁ። ጥልቀት በሌለው አኗኗር ላይ የተገነባው መንፈሳዊነቴ ጎርፍ በጎረፈ ነፋስ ባለፈ ጊዜ የሚናወጥ ደካማ ሆኖብኛል። ዓለምን ለማሳለፍ ዳግመኛ መምጣትህን ባሰብኩ ጊዜ ደነግጣለሁ። ጻድቃን፣ አሜን ጌታ ኢየሱስ ሆይ፣ ቶሎና እያሉ የምትመጣበትን ቀን ሙሽራዋ እንደምትጠብቅ ሴት በተስፋ ይጠባበቃሉ። እኔ ግን አሁንም ለንስሐ ዕድሜ እንድትጨምርልኝ እለምንሃለሁ። ለንስሐ ብዬ የለመንኩትን ዕድሜ አሁንም ማለቂያ የሌለው ፍላጎቴ በውለውም አንተ ግን የለመንኩትን ዕድሜ ሰጥተህ አጠገብከኝ። ሰው ምን ቢቸግረው ነው የሰርጉን ቀን የሚያራዝመው? የደስታ ቀኑ እንዳትደርስ የሚከላከል ሰው ማለት እኔ ነኝ። አንተ የምትመጣበት ቀን ከዓለም አስቀድሞ ያጨሃትን የጻድቃንን ነፍስ እንደ ሴት ሙሽራ በአፍ መሳም ስመህ የምትቀልበልበት ቀን ነው። ፀሐይና ጨረቃ በማያስፈልጓት ከተማ ለመኖር ጻድቃን ራሳቸውን እንደ ፀሐይና ጨረቃ የሚያበሩበትን ያንን ቀን በቶሎ እንዲመጣ ለመለመን እንዴት ያለ ሞኝነት ነው። ያን ጊዜ ታላቅ ደስታ ይደረጋል። ሙታንን የሚያነቃቸው ታላቁ ዝማሬ በሰማያውያን መላእክት ይጀመራል። መላእክት ቅዱስ እግዚአብሔር ሲሉ ምድራውያን ጻድቃንም ቅዱስ ሃያል እያሉ ያንን ዝማሬ ሊቀበሉ ከመቃብራቸው ይወጣሉ። ሞት ያንን ምስጋና ሰምቶ ይደነግጣል። ዲያብሎስ ይገሰጻል። በእውነት የዚያን ቀን የሚደረገው ተድላ ደስታ ዓለም ከተፈጠረ ጀምሮ እስካሁን አልተደረገም። እመቤታችን ተፈስሄ የሚለውን የምስጋና ቃል በሰማች ጊዜ ያገኘችውን ደስታ ጻድቃን ያን ጊዜ ያገኙታል። ያችን የደስታ ቀን ባለመዘጋጀቴ መድረሷን እየቸኮሉ ከሚጠባበቁት ውስጥ አይደለሁምና አዝናለሁ። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ያንን ቀን በደስታ እንድጠብቅ እንጂ ባሰብኩት ጊዜ ከመደንገጥ አውጣኝ። አውቃለሁ ጌታዬ፣ ዛሬ ቃልህን ሰምተው ደስ የማይላቸው ሰዎች ያን ጊዜ ንዑ ኀቤየ የሚለውን ቃልህን ሰምተው ደስ አይላቸውም። ያን ጊዜ ደስታን የሚሰጠን ዛሬ የምንሰማው ቃልህ ነው። ይህንንማ በመካከላችን ስብከትን በጀመርህባት ቀን መንግሥተ ሰማያት ቀርባለችና ንስሐ ገቡ ባልህን ጊዜ ገልጠህልን ነበር። መንግሥተ ሰማያት ብለህ የጠራሃት ቃልህን መሆኑን መምህራኖቻችን መንግሥተ ሰማያት ሕገ ወንጌል ሕገ ወንጌል ተስፋ ተስፋ እግዚእነ ኢየሱስ ክርስቶስ ነው ብለው ተርጉመው ነግረውን ተረድተን ነበር። መንግሥተ ሰማያትን በመካከላችን ያኖርህልን ሆይ ቃልህን በሰሙ ጊዜ የማሮ ለላና ቀረቡላቸው ሕፃናት ሳስተው እንደሚሰሙ ወዳጆችህ እንድሆን እርዳኝ። ደፍሬ ስምህን መጥራቴን ሳስብ አንዳንድ ጊዜ ፍርሃት ይይዘኛል። ደግሞ ሰውን የምትወድ ሆይ ብለው ካህኑ በቅዳሴ ጊዜ ሲጠሩ ስሰማ ፍርሃቴን ያርቅልኛል። አንተ በምትከብርበት መቅደስ ውስጥ ገብቼ መቆሜንም ሳስብ በቅዱሳን ጉባኤ መካከል የአንድ ኃጢአተኛ የኔ መገኘት ያስጨንቀኛል። ነገር ግን ካህኑ በቅዳሴው መካከል ወንጌል ብለው ወጥተው ኃጣንን ለንስሐ እንጂ ጻድቃንን ልጠራ አልመጣሁም የሚለውን ቃልህን ሲያነቡ በሰማሁ ጊዜ በሰጠኝ ዕድል ድምጼን ከፍ አድርጌ አመሰገንኩ። ሰዎች እስኪገርማቸው ድረስ በእኔ በቀራጩ ቤት መዋልህ ለምንድን ነው? በፊትህ በድለው ከማያውቁት መላእክት ይልቅ የእኔን ምስጋና ለመስማት መምጣትህ ለምንድን ነው? ሰውን መውደድህ ያስደንቃል። ከተክሳጽህ ይልቅ ፍቅርህ ማርኩኝ መጥቻለሁ። ደዌ ከጸናበት ሰው በቀር ሐኪሙን በብርቱ ፍለጋ ማን ይፈልገዋል? እኔም ደዌ ነፍስ ቢጸናብኝ ኀጢአት ቢያስጨንቀኝ መጥቻለሁና ፈውሰኝ። ላገለግልህ በወድም እንደ ሐማተ ጴጥሮስ ሳልፈወስ ላገለግልህ አልፈቀድሁም። ለአንተ ምን ይሳንሃል? ከደምጼ ልታነጻኝ ብትወድ ይቻልሃል። ካልጌዬ ልታነሳኝ ብትወድስ ማን ይከለክልሃል? ፈውሰኝና ዕድሜን በሙሉ አገልጋይህ አድርገኝ። ሳልፈወስ ባገለግል ደዌ ወደ ሌሎች እየተዛመተ ብዙዎችን ይበክላል። ይሁዳ ባዛመተው ገንዘብ መውደድ፣ አፍኒንና ፊንሃስ በጀመሩት የመቅደሱስ ድፍረት፣ ዳታንና ቤሮን ባቀጣጠሉት ዘረኝነት፣ ሲሞናውያን ባሳዩት ጉቦኝነት ተይዘው ያልተፈወሱ ብዙዎች ናቸው፣ የኔም ተጨምሮ። የፈውስ ጊዜያችን እንዳይርቅብን ስለምፈራ ፈውሰኝና አገልጋይህ ልሁን። እኔ ሥጋህንና ደምህን የምቀበለው ዝቅ ብለህ አጥበህ እንዳነጻቸው እንዳዋሪያት ንጹህ ሆኜ አይደለም። እንዲያውም ስቆርብ ያዩኝ ሰዎች ገርሟቸው ይሄ ኃጢአተኛ ሰው ቆራቢ ለመባል ብሎ ነው እንጂ አምኖበት ነው ብለው ተሳለቁብኝ። በሽታ የጸናበት ሰው መድኃኒቱን የሚወስደው ደዌው እንዲለቀው እንጂ ደዌው ከለቀቀው በኋላ ነውን? እኔስ የቁርባን ፈራጅ እንደሆነ ባውቅም ማህያዊ እንደሆነ አምናለው። ሐዋርያት የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብለው ያስተማሩት ትዝ ይለኛል። የምትፈርድብኝ ፍርድ ሳይሆን እንካቹ ብሉ ሥጋዬን፣ እንካቹ ጠጡ ደሜን ብለህ ወደኔ የዘረጋሃት እጅህን አያታለሁ። ስለዚህም አፌን ከፍቼ ይቀበልሃለሁ። ዛሬ በምሕረትህ ብዛት ወደ ቤተ እገባለሁ። አንተን በመፍራትም ወደ ቅድስና መቅደስ እሰግዳለሁ። ዳግመኛም በምትመጣበት ጊዜም በምሕረት ብዛት በሚያስፈራና በሚያስደነግጥ ዙፋኑ ፊት እቆማለሁ። ጭብጥ አፈር ወደ ባህሩ ቢወረወር ባህሩን ያደፈርሰዋልን? የኔ የኃጢአተኛው ወደ መቅደስ መግባትስ ያንተን ባህሪ ያሳድፈዋልን? በእውነት በስሞን ቤት መዋል ስሞንን ያነጻዋል እንጂ አንተን አያረክስህም። ማርያም ኃጢት እግርህን ያጠበችበት እንባ እሷን አነጻት እንጂ አንተን አላረከሰህም። ደም የሚፈሳት ሴት ልብስህን በመንካቷ ካንተ የወጣ ኃይል እሷን ጎበኛት እንጂ አንተን አልለወጠህም። እኔን ወደ ቤትህ የምገባው ይህንን እያሰብኩ ነው። በተራራው ስብከት ጊዜ ተገኝቼ ስታስተምር ባልሰማህም በደብረ ታቦር በተረገለጥክ ጊዜ ከብርሃንህ ካዩት መካከል ባልሆንም በደብረ ዘይት እጅህ ጭነ ከሹምካቸው ውስጥ ባልመደብም አንተ ግን ለኔ ምህረት ማድረግን አትሰለችም። ወደ አንተ ባልመጣ እንኳን በተኛውበት መጥተ ልትድን ትወዳለህ ማለትህ አይቀርም። ከሰማይ የወረድክልኝ ሆይ፣ ኢያሱ ለእስራኤል ርስታቸውን እስኪያወርሳቸው ፀሐይን እንዳቆምህለት በምድር ላይ ያለን ኀጣን ልጆችህን ሰማያዊ ትርስትህን ሳንወርሳት ፀሐይ አትጥለቅብን፣ ዕድሜያችን አይለቅብን። አሜን።